ሰላም ውድ ቤተሰቦቻችን እንደምንሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምረዋል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። በጤና ዘርፍ ላይ ከሚደረጉ የምርምር ዘርፎች ውስጥ አንዱ እና የጤናውን ዘርፍ ከሚያግዙ ዘርፎች አንዱ ክሊኒካል ትሪያል ወይም የክሊኒካል ሙከራ ዘርፎች አንዱ ነው። በዚህ ዘርፍ ላይ ወይም በዚህ ክሊኒካል ትሪያል የማይነካው ማንኛውም የጤና ምርምር የለም ማለት እስክንችል ድረስ ይሄ ዘርፍ እጅግ በጣም ጠቃሚ ዘርፍ ነው። ይሄን ዘርፍ ለማሳደግ ይረዳ ዘንድ ሲቲ ኔት ወይም ክሊኒካል ትሪያል ኔትወርክ ኢን ኢትዮጵያ የሚባል ተቋም በዛሬው ዕለት በአህሪ ዋና አዳራሽ ውስጥ ተቋቁሟል። ለምን ተቋቋመ? እንደ ሀገር ምን ጥቅም ልናገኝበት እንችላለን? በርካታ ሀገራዊ ተቋማትና የምርምር ማዕከላትም በዚህ ላይ ስራ እንዲሰሩም ያላቸውን የክሊኒካል ትሪያል ሙከራዎችን በጋራ በመነጋገር ለማሳደግ እንደሚረዳም በውይይቱ ላይ ተገልጿል። ዛሬ በዚህ ርዕሰ ጉዳይ ላይ እናወራለን። በአህሪ የክሊኒካል ትሪያል ዳይሬክቶሬት ዋና ተመራማሪ እና ዋና ስራ አስፈጻሚ ከሱ ጋር ቆይታ እናደርጋለን ዶክተር መኮንን ተፈሪ ይባላል ውድ ጊዜውን ሰጥቶ ከእሱ ጋር ቆይታ ስናደርግ ዛሬ ስለተቋቋመው ሲቲ ኔት ወይም ክሊኒካል ትሪያል ኢን ኢትዮጵያ በጣም አድርገን እናመሰግናለን ዶክተር እንኳን ተገናኘ እንኳን ጥብቃችሁኝ አመሰግናለሁ ክሊኒካል ትሪያል ላይ ትኩረት ያደረገ ኔትወርክ ተቋቁሟል። በመጀመሪያ እንደው ለውድ ቤተሰቦቻችን ክሊኒካል ትሪያል ምን ማለት ነው የሚለውን ነገር ክሊር ብናረግላቸው ደስ ይለኛል። እሺ፣ አመሰግናለሁ። እንግዲህ ምናልባት ክሊኒካል ስንል የሰው ጣልቃ ገብነት ወይም በሰዎች ላይ የሚሰራ ምርምር የሚለውን ነው የሚገልጽልን። ስለዚህ ምናልባት ወደኛ ስናመጣው የህክምና ሙከራ ልንለው እንችላለን፣ ክሊኒካል ትሪያል። ስለዚህ የህክምና ሙከራ ማለት ማንኛውም ለህክምና የምንጠቀምባቸው በሽታ ለመከላከል የምንጠቀምባቸው ወይም ለምርመራ የምንጠቀምባቸው እና በገበያ ላይ የምናገኛቸው ሁሉ በዚህ ሙከራ ውስጥ የሚያልፉ ናቸው። በመድኃኒት ስሪት ወይም ማበልፀግ ሂደት ውስጥ ክትባት በማበልፀግ ወይም በማሳደግ ሂደት ውስጥ ብዙ ፕሮሰሶች ይኖራሉ። ከዚህ ውስጥ አንዱ ከሰው ወደ ሰው ከማምጣታችን በፊት በላቦራቶሪ እና በእንስሳት መጀመሪያ ሙከራ ይደረጋል። ስለዚህ የነኚህ የእጩ መድኃኒቶች ወይም ክትባቶች በላቦራቶሪ ከበለጸጉ በኋላ እና በእንስሳት ላይ ሙከራ ከተደረገባቸው በኋላ ውጤታማነታቸው ተስፋ የሚሰጥ ከሆነ ወደ ሰው ተወስደው ሰው ላይ በተለያየ ደረጃ ሙከራ ይደረግባቸዋል። ስለዚህ ያንን የምናደርግበት ሂደት ወይም ዲሲፕሊን ነው ሕክምና ሙከራ የምንለው። ስለዚህ የሕክምና ሙከራ ሂደት ረዥም ጊዜ የሚወስድና በባህሪው ወሰብሰብ ያለ እና ብዙ ተዋናዮች የሚሳተፉበት ከሁሉም በላይ ደግሞ ሰዎች የሚሳተፉበት እነኝህ የምንሞክራቸው ወይንም የምናሳድጋቸው የምናበለጽጋቸው የህክምና መሳሪያዎች፣ መድኃኒቶች ወይም ክትባቶች በሰው ላይ ተሰጥተው የሰውን ደህንነት ማረጋገጥና ውጤታማነታቸውን ማየት ስለሚያስፈልግ ሰዎችን ማሳተፍ ይጠይቃል። ሰውን በማሳተፍ ሂደቱ ደግሞ የራሱ የስነ ምግባር የቁጥጥር እና ከሳይንስ አንጻር ተገቢውን አካሄድ መከተሉን የምናረጋግጥባቸው መንገዶች ይኖራሉ። ስለዚህ በአጠቃላይ ዛሬ የምንጠቀምባቸው በገበያ ላይ ያሉ መድኃኒቶች፣ ክትባቶች እና ሌሎችም በህክምና የምንጠቀምባቸው በዚህ ሂደት ውስጥ ያለፉ ናቸው ማለት ነው። ስለዚህ የህክምና ሙከራ በትክክል ሊመራ ይገባል ሊታወቅ ይገባል። በአጠቃላይ በማህበረሰባችን ዘንድም የመድኃኒት አሰራር በአጠቃላይና አመራረት በዚህ ሂደት ውስጥ እንደሚያልፍ ማወቁ ጥሩ ነው ብዬ አስባለሁ። አሀሪ አህሪ ከዚህ አንጻር ኃላፊነት ተሰጥቶት የሚሰራ የምርምር ማዕከል ነው። እንዶ አቅሙን ከዚህ አንጻር እንዴት አድርገን ልናየው ይችላል? እንግዲህ እንደ ሀገር በአጠቃላይ በሕክምና ሙከራ ያለን ልምድ ውሱን ነው ማለት ይቻላል። ምክንያቱም በአመዛኙ ምንም እንኳን ኢትዮጵያ በእርግጥ በመድኃኒት አጠቃቀም በተለይ ከአገር በቀል መድኃኒቶችን ከመጠቀም አንጻር ረዥም ታሪክ አላት። ያም ሆኖ ግን በዘመናዊ መልኩ አበልጽጎ ወደ ገበያ የማምጣት ሂደቱን በሚጠበቀው ደረጃ ይሄድ አይደለም። ከዚህ አንጻር ወደ ዘመናዊው የሕክምና ሙከራ የመጣ ነው። እንግዲህ ምናልባት ካልተሳሳትኩ ባለፉት አርባ ሀምሳ ዓመታት ማለት እችላለሁ። እንደተባለውም አህሪ ቀደም ሲል በሌፕረሲ ወይንም በስጋ ደዌ ሕክምና ላይ የሰራቸው ስራዎች ነበሩ፣ በሰማኒያዎቹ የዛሬ አርባ ዓመት አካባቢ ማለት ነው። ከዛ በኋላ ግን ባለፉት ሀያ ዓመታት ነው በይበልጥ ወደ አለም አቀፍ የሕክምና ሙከራ አሰራር ስርዓትን በመከተል እና ዓለም አቀፍ ደረጃቸውን የጠበቁ ሕክምና ሙከራዎችን መስራት የጀመረው። ስለዚህ ባለፉት ሀያ ዓመታት ቢያንስ ራሱን የቻለ ቡድን ተቋቁሞ እዛ ላይ የስልጠና የመስጠት ሰዎችን እንዲሰሩ የማድረግ እና አሁን ደግሞ ባለበት ሁኔታ እንደ አንድ ዳይሬክቶሬት እንደ አንድ የስራ ክፍል ተዋቅሮ ክሊኒካል ሙከራዎችን የመስራት ጉዳይ ብቻ ሳይሆን አቅም የመገንባት እና ሌሎችንም የማገዝ እንደ ሀገርም ይህንን ዘርፍ የመምራት ኃላፊነት ተሰጥቶት ያንን እየሰራ ይገኛል። አሁን ለምሳሌ የሳምባ ነቀርሳ ሕክምናን ስንወስድ በዚህ በክሊኒካል ትሪያል ይታገዛል አደል? በተጨማሪም ደግሞ ይሄ የመድኃኒት ብግርነት የሚባለውንም ነገር በዚሁ የሚታገዝ ነው። ከዚህ በፊትም እንግዲህ ወደ ስድስት ዓመት ወደኋላ መለስ ብንል ኮቪድ-19 የፈጠረብንም ነገር ነበር። ስለዚህ ይሄ ዳይሬክቶሬት ብዙ ስራ እንዳለበት ኢንዳይሬክትሊ የሚያሳየን ነገር አይደለ እና እዚህ ላይ ብዙ ዋጋ የተከፈለ ነገር ያለ ይመስለኛል። እና እንደው እዚህ ጋም የምናያቸው ነገሮች አያይዘን በአጠቃላይ የሕክምና ሙከራ ሂደት ዓለም አቀፋዊ ነው። በኢትዮጵያ የሚሰራ የሕክምና ሙከራ እና የሚገኘው ውጤት ኢትዮጵያ ውስጥ ብቻ ሳይሆን በሌሎችም ዓለማት ተቀባይነት ሊኖረው ያስፈልጋል። ያ መሆን ካለበት ደግሞ ዓለም አቀፍ አሰራሮችን መከተል፣ ዓለም አቀፍ ደረጃዎችን ማወቅና መከተል ያስፈልጋል። ስለዚህ ያንን ከማድረግ አንጻር አቅም ማጎልበት ያስፈልጋል። ይሄ አቅም ግንባታው በመሰረተ ልማት፣ በላቦራቶሪ እና በክሊኒካል ወይም የህክምና ምርመራ ሂደቶችን በመስራት እና ያሉትን ስታንዳርዶች ወይም ደረጃዎችን ከማሟላት አንጻር እንዲሁም ደግሞ ከሁሉም በላይ የሰለጠነ የሰው ኃይል እና በዘርፉ ልምድ ያለው የሰው ኃይል ከማብቃት አንጻር እንግዲህ ላለፉት ጥቂት ዓመታት ሙከራ ተደርጓል። አሁንም ግን በቂ ነው ማለት አይቻልም። እንዳልኩት እኛ ጋር ብቻ ሳይሆን እንደ ሀገርም ብዙ አይደለም የህክምና ሙከራ የሚሰሩት ያሉት ያሉትም ብዙ ውስንነቶች አሉባቸው። ስለዚህ ያንን የማጎልበት በአመዛኙ ይህንን የማጎልበት ስራ ነው እየሰራን ያለነው። ያም ሆኖ ግን አለም አቀፍ ደረጃ ያላቸውን የህክምና ሙከራዎችን ደግሞ ለማድረግም እድሉ ነበረን። ያንንም አሳይተናል። ስለዚህ በተለይ የኮቪድ 19 ም ቅድም እንዳነሳው በዛ ወቅትም ዓለም አቀፍ እንቅስቃሴ ስለነበረ ተሳታፊ ነበረች ኢትዮጵያ። ስለዚህ አህሪ የሚመራው የህክምና ሙከራ በደብልዩ ኤች ኦ ወይም በዓለም ጤና ድርጅት አስተባባሪነት የተካሄደውን፣ ለዛም እንደዚሁ በተመሳሳይ የዓለም አቀፍ ደረጃውን በጠበቀ በጥናቱ ተሳታፊ ሆነን ለዓለም አቀፍ የመረጃ ቋት አስተዋጽኦ አድርገናል። ስለዚህ በዛም የተገኙ ልምዶች አሉ። ከዛ ባለፍም ሌሎችም አሁንም እየሰራናቸው ያሉ ሙከራዎች አሉ። ከሀገር ውስጥም ከውጭም ሀሳቡ ተነስቶ በጋራ ተባብረን የምንሰራቸው ማለት ነው። በጣም ደስ ይላሉ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ በዚህ በክሊኒካል ትሪያል ላይ በተቋቋመው ሲቲ ኔት በሚል በዚህ በክሊኒካል ትሪያል የመነጋገሪያ መድረክ አብሮ የመስሪያ መድረክ ኔትወርክ በኢትዮጵያ ተቋቁሟል። ይሄን በዋናነት እንዲቋቋም ያደረገው እና የመራው ደግሞ አህሪ ነው። ሌሎች ተቋማትም በጋራ ለመስራት ፊርማቸውን አኑረዋል። ስለዚህ እነዚህ ተቋማት እንደ ሀገር የየራሳቸውን ኃላፊነት የሚወጡ ናቸው። እና በዚህ ዙሪያ ነው እያወራን የምንገኘው፣ ውድ ቤተሰቦቻችን። ይህንንም እንድናቀርብ ደግሞ ትልቁን ትብብር ያደረገልን አርማውር ሃንሰን የምርምር ኢንስቲትዩትን ወይም አህሪን ከልባድገ እናመሰግናለን። እንግዳይ ዶክተር መኮንን ተፈሪ ነው። ከሱ ጋር ነው ቆይታ እያደረግኩ ያለሁት። ዶክተር አሁን ከትምህርት ሚኒስቴር ጀምሮ ወደ ስምንት የሀገራችን ተቋማት አህሪን ጨምሮ አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ አርባ ምንጭ፣ አዳማ፣ ጎንደር፣ ኤፍዲኤ ሲዲቲ ኢትዮጵያ እና የጤና ሚኒስቴር በጋራ በመሆን ነው ይህንን የሲቲኔት ኔትወርክ እንዲቋቋም ከዚህ አንጻር እስኪ የእያንዳንዱ ተቋም አስተዋጽኦ ምን ይመስላል ከዚህ በፊት የነበራቸው ኤክስፒሪንስስ ምን ይመስላል የሚለውን ነገር በዘርፉ ልንመለከት እንችላለን። ጥሩ አመሰግናለሁ። ያው ዛሬ ያደረግነው ትስስር የመፍጠር ነው። ትስስር መፍጠሪያ የተለያዩ መንገዶች ይኖራሉ። ከአሁን በፊትም ተሳስረን አንሰራም ወይም አንተባበርም ማለት አይደለም። ነገር ግን የበለጠ እስካሁን ያሉትን የመተሳሰሪያ መንገዶች ለማጠናከር የሚያስችል በቋሚነት የሕክምና ሙከራን እንደ ሀገር እንደ ዲሲፕሊን ለማጎልበት የሚያስችል መድረክ የመፍጠር አንድ መንገድ አድርገን ስለወሰድን ነው ነው ስለዚህ ዛሬ ያደረግነው በአጠቃላይ እንደ ሀገር የሕክምና ሙከራ ሂደት የራሱ ውስንነቶች አሉት። በዛው መጠን ደግሞ ከቅርብ ዓመታት ወዲህ በመንግስትም ደረጃ በዓለም አቀፍ ፈንዲንግም ደረጃ ትኩረት አግኝቶ የአቅም ግንባታ ስራዎች እየተሰራበት ያለበት ሁኔታ ነው ያለው። ስለዚህ እነኚህን እድሎች በአግባቡ ለመጠቀም እና ያሉብንን ደግሞ ውስንነቶች ለማጥበብ የተሻለው መንገድ ሆኖ ያገኘነው በጋራ መስራት፣ ምክንያቱም ብዙ ጊዜ ቻለንጆቻችን ወይንም ተግዳሮቶቻችን ተመሳሳይ ናቸው። ስለዚህ በባህሪውም ስራው የሁሉንም ባለድርሻ አካላት ሚና ይፈልጋል። ስለዚህ የሁሉም ባለድርሻ አካላት ያንን ሚና የሚወጡበትን መድረክ የማመቻቸት ነው። ስለዚህ ምናልባት ከአሁን በፊት የሙያ ማህበራት እና የመሳሰሉ ተመሳሳይ ነገሮች ያቋቁማሉ። ከዛ ባለፈ ግን ይሄኛው በይበልጥ በተመሳሳይ ጉዳይ ላይ የሚሰሩ ተቋማት እና ግለሰቦች ተመራማሪዎች የሚገናኙበት መድረክ እና ያሉትን ተግዳሮቶች በተቻለ መጠን በፍጥነት መቅረፍ የሚቻልባቸው ሁኔታዎች ለማመቻቸት ከዛም አልፎ ደግሞ ያለንን ውሱን ሀብት በጋራ ለመጠቀም የሚያስችለን ልምድ መለዋወጥ የሚያስችለን እና ይህ ዓለም አቀፍ ደረጃዎችን ለማሟላት የተሻለ አማራጭ እና በአፋጣኝ ወደምንፈልገው ደረጃ ለመድረስ አንድ እድል የሚሰጠን የትብብር መድረክ ነው ማለት ይቻላል። ከዚህ በፊት ብዙ የነካከናቸው የጥናትና ምርምር ዘርፎች ውስጥ አንዱ ባህላዊ ሕክምናን ብንወስድ ብዙ በምርምር ሊያልፉ የሚገቡ ሀገር በቀል እውቀቶች ላይ የተመሰረቱ ባህላዊ መድኃኒቶች አሉ። ስለዚህ እነዛ ባህላዊ መድኃኒቶች ራሱ በዚህ በክሊኒካል ትሪያል ወይም በክሊኒካል ሙከራ ውስጥ ማለፍ ቢችሉ እንደ ሀገር የሚፈጥሩት ትልቅ አስተዋጽኦ አለ ብዬ ገምታለው፣ እና ከዚህም አንጻር አያይዘን ማየት የምንችለው ነገር ያለ ይመስለኛል። ስለዚህ በአንድም በሌላም የማይነካካው ዘርፍ እንደሌለም ያሳያል ብዬ ነው። ጥሩ ነው እንግዲህ፣ አንዱ የዛሬ መድረክም ወይም የትስር መድረክ የሚፈጥርልን እድል እሱ ነው። አንዱ የሚያስቀምጥ ነው ካስቀምጥናቸው ዓላማዎች አንዱ ሀገር በቀል እውቀቶችን የማጎልበት የማገዝ ምክንያቱም እስካሁን ባለው ሂደት እንግዲህ ከሞላ ጎደል በአንድ በኩል ከሞላ ጎደል ሁሉም የምንጠቀምባቸው መድኃኒቶችም እንበል በዘመናዊ ማለቴ ነው እና ክትባቶችም በላቸው ውጭ የበለፀጉና የተመረቱ ናቸው። በሀገር ውስጥ የማምረት አቅማችን ግን የተገደበ ነው፣ ከ20 ፐርሰንት በታች ነው በአጠቃላይ ካለም ፍላጎት። ስለዚህ አንዱ አማራጭ የሀገር ውስጥ ወይም ሀገር በቀል መድኃኒቶችን ሀገር በቀል የሕክምና መፍትሄዎችን ማግኘት ካለብን በሀገር በቀል እውቀቶች ላይ መሰረት ያደረጉ ምርምሮች መሰራት አለባቸው። እነኛ ምርምሮች ደግሞ በመጨረሻ ወደ ሰው ለመጠቀም ቅድም እንደተባለው በህክምና ሙከራ ውስጥ ማለፍ ይኖርባቸዋል። ምንም እንኳን ብዙዎች ያገር በቀል መድኃኒቶች ወይም የባህላዊ መድኃኒቶች የምንላቸው ለረጅም ጊዜ በሚሊዮን የሚቆጠሩ ሰዎች ተጠቅመዋል ብለን ብናምንም ብዙዎቹን ከደህንነት አንጻር፣ ከፈዋሽነት አንጻር በቂ መረጃ ወይም በጥናት የተደገፈ መረጃ የለንም ምንም እንኳን ከቅርብ ጊዜ ወዲህ ብዙ ስራዎች እየተሰሩ ቢሆንም ስለዚህ አንዱ እንዳርሞር ሃንሰር ሪሰርች ኢንስቲትዩት የምንሰራው እሱን ነው። ምክንያቱም ካሉት ዳይሬክተሬቶች መካከል አንዱ የባህላዊ ሕክምና የባህላዊ እውቀትን የማበልጸግና በዘመናዊ መልኩ ተፈትሸው ውጤታማነታቸውና ፈዋሽነታቸው እንዲሁም ደህንነታቸው ተረጋግጠው ወደ ማህበረሰቡ እንዲቀርብ የማድረግ ነው። ስለዚህ በዚህ ሂደት ውስጥ እንደዚ አይነት ትስስር አንዱ ከሚሰራቸው አንኳር ስራዎች መካከል የሀገር ውስጥ የመድኃኒት ማበልጸግ እና ማምረት ስራዎችን መደገፍ እንዲሁም ስርዓት ማበጀት። ምናልባት አሁን ያሉን የዘመናዊ መድኃኒቶችን የምንፈትሽበት የህክምና ሙከራ አካሄድ እና በባህላዊ መንገድ የሚታወቁ ለረዥም ዓመታት የተጠቀምንባቸውን መድኃኒቶች ወደ ህክምና ሙከራ እምትን የምንፈትሽበት መንገድ በተለየ መንገዱ ማየት ያስፈልገን ይሆናል። ስለዚህ ያንን ከማድረግ አንጻር ስርዓት ማበጀት ብቻ ሳይሆን ማገዝ የሚያስችል መድረክም ይሆናል ብዬ ተስፋ አደርጋለሁ። መቼም ክሊኒካል ትሪያል ሲነሳ አንዱ በፋርማሲቲካል ኢንዱስትሪው ላይ አቅም የመፍጠር አቅምም አለ። በመድኃኒት የማምረት ስርዓት ውስጥም ትልቅ ሚና አለው። እንደገና ቀደም ሲነሳ ነበር በእንትኑ ላይ አንዱ ኢኖቬቲቭ የሆኑ ሀሳቦች በዚህ ሜዲስን፣ በህክምናው ዘርፍ ላይ የሚገኙ አዳዲስ ሀሳቦችንም ለማስተናገድ እና ወደ ቢዝነሱ ስርዓትም ለመገንባት አቅም የመሆንና እውቅና የሚሰጥ ማረጋገጫ የሚሰጥ በፕሮሰስ ሂደት ነው። ስለዚህም ከዚህም አንጻር ማየት ይኖርብናል ብያምናለው። ምክንያቱም ትልቅ ገንዘብ ትራንዛክት የሚያረግበት ኤሪያ ስለሆነ ክሊኒካል ሙከራ ወይም የህክምና ሙከራ እንደ ኢንዱስትሪ ነው የሚቆጠረው። ፕራይመሪሊ በአለም አቀፍ ደረጃ የምናውቃቸው ትልልቅ የመድኃኒት አምራች እና አበልጻጊ ካምፓኒዎች እንግዲህ ጂያንት ከሚባሉት ቢሊየንስ ኦፍ ዶላርስ ከሚያንቀሳቅሱ የሚመደብ ነው። በዩናይትድ ስቴትስ ብንወስድ እንግዲህ በኢንዱስትሪ ደረጃ ከፍተኛ ድርሻ ከሚሰጣቸው ከሚይዙት አንዱ የፋርማስቲካል ኢንዱስትሪው ነው። የፋርማስቲካል ኢንዱስትሪው ደግሞ ከህክምና ሙከራዎች ወደ ገበያ ምርቱን ማውጣት አይችልም። አንደኛ አዳዲስ ምርቶችን በሚያበለጽግበት ጊዜ በህክምና ሙከራ ተፈትሸው ውጤታማነታቸውና ለሰው ልጅ ተስማሚ መሆናቸውን ማረጋገጥ ስለሚጠይቅ ፈቃድ የሚሰጠው ወይም ለገበያ መቅረብ አለባቸው ብሎ ወይም ይችላሉ ብሎ ፈቃድ የሚሰጠው አካልም አንዱ የሚያቀርበው ትልቁ መመዘኛ የሕክምና ሙከራ መረጃዎችን ማቅረብ ነው። ስለዚህ የትኛውም የፋርማሲቲካል ኢንዱስትሪ ያለ ሕክምና ሙከራ እገዛ ውጤታማ ሊሆን አይችልም። እንግዲህ አሁን ባለን ተጨባጭ ሁኔታ በሀገር ደረጃ ኦፍኮርስ እያመረትን ያለነው አሁን ጀነሪክ የምንላቸው ናቸው ወይንም የመድኃኒት ፎርሙላዎችን ከውጭ እናመጣለን። ስለዚህ በሀገር ውስጥ ልክ መኪና መገጣጠም እንደማይነት ነገር በመድኃኒትም አምራቾቻችን የሚያደርጉት እሱን ነው። ያ ሲሆን ግን አትሊስት በእነሱ በሚመረትበት ጊዜ አንዱ የህክምና ሙከራ እገዛ የሚፈልጉበት ባይኪ ቫለንስ የምንለው ነው። ስለዚህ አብዛኞቹ በሀገር ደረጃ ወይም በሀገር ውስጥ የሚመረቱ የመድኃኒት መድኃኒቶች አብዛኞቹ የባዮኢኪቫለንስ ጥናት ያስፈልጋቸዋል። ያ ማለትን ማለት ነው፣ ካመረቱ በኋላ ለገበያ ከመቅረባቸው በፊት በሰዎች ላይ ተሰጥቶ ውጤታማ መሆናቸው እና ደህንነታቸው የተጠበቀ መሆኑን ማረጋገጥ ይፈልጋል። አንዱ እንግዲህ ከቅርብ ጊዜ ወዲህ አቅም እየገነባን ያለ ነው፣ የባዮኢኪቫለንስ አገልግሎትን የመስጠት ነው። ስለዚህ አህሪ ኢኒሽቲቭን ወስደው ቀደም ሲል በእርግጥ በሪጂናል ባዮኢኪቫለንስ ሴንተር አዲስ አበባ ዩኒቨርሲቲ ባለ አንድ ተቋም ከአህሪ ጋር በመተባበር እንደዚሁ በተመሳሳይ ስራዎችን ለመስራት ተሞክሯል። ያንን ለማገዝ እና የበለጠ ደግሞ ለማስፋት እና አሁን ያለውን እያደገ ያለውን የፋርማስቲካል ኢንዱስትሪ ፍላጎት ለማሟላት አህሪ ራሱን የቻለ የባዮኢኩቫለንስ ሴንተር እየገነባ ይገኛል ማለት ነው። ስለዚህ እውነት ነው የህክምና ሙከራን ከአጠቃላይ ከፋርማስቲካል ኢንዱስትሪው እድገት እና መስፋፋት ጋር ነጥለን ልናየው አንችልም። እንግዲህ ክሊኒካል ትሪያል ወሳኝ ውጤቶች እና ትክክለኛ ውጤቶች ለማግኘት ቀደም ሲል ሲገለጽ ነበር። በመድረኩም ላይ ለምሳሌ የህክምና ውጤቶችን ለማግኘት ጥሩ ውጤት ለማግኘት ክሊኒካል ትሪያል ላይ ፕሮሰስ ያረገበት መንገድ እና ኢንፍራስትራክቸሩ፣ ሬጉሌሽኑ እንደገና ደግሞ የሚጠቀማቸው መሳሪያዎች ካልብሬት መደረግ እጅግ በጣም አስፈላጊ ነው። ከዚሁም ቅድምም የዶክተር ወይዘሮ ሄራን ሲገልጹ ነበር፣ የኤፍዲኤ ዳይሬክተርም ሲናገሩ ነበር። ስለዚህ አንድ ስራ በሚሰራ ሰዓት የተስተካከለ ውጤት ለማምጣት ትክክለኛ አኩሬት የሆነ ስራ የሚሰራ ማሽን ወይም ደግሞ ቴክኖሎጂ የግድ ያስፈልጋል እና እዚህ ላይም ታሳቢ ያደረገ ውይይት እንደነበረም ተመልክቻለሁ። እና ከዚህ አንጻር ይሄ ኔትወርክ ምን መስራት ይችላል? በአጠቃላይ ምናልባት ለግንዛቤ ያህል የሕክምና ሙከራ ሂደት በሁለት መልኩ ሊለካ ይችላል። አንደኛው ከስነ ምግባር አንጻር ስነ ምግባር በቀዳሚነት ከጥናት ተሳታፊዎችን ደህንነት ከመጠበቅ አንጻር እና የግል ሚስጥራቸውን የግል ፍላጎታቸውን ያማከለ ተሳትፎ እንዲያደርጉ ሁኔታዎችን ከማመቻቸት አንጻር። ስለዚህ ባለሙያዎቹ ደግሞ በህክምና ሙከራ የሚሳተፉ ባለሙያዎች የጥናት ተሳታፊዎችን በሚያሳትፉበት ጊዜ እንደሚገባ መንከባከብ እንደሚገባ የህክምና አገልግሎት መስጠት እና ጥናቱ የጥናቱ ፕሮሲጀር የሚጠይቃቸውን ነገሮች መፈጸማቸውን ማረጋገጥ። ስለዚህ በአጠቃላይ በህክምና ወይንም በምርምር ስነ ምግባር የተመራ መሆን አለበት። አንደኛው ሁለተኛው ደግሞ ቅድም እንዳነሳ ነው እንደ ማንኛውም ምርምር በህክምና ሙከራ የሚገኝ መረጃ ወይም ዴታ ታማኒነት እና በሁሉም ዘንድ ተቀባይነት ያለውን ሊሆን ያስፈልጋል። ስለዚህ ይህንን ከማድረግ አንጻር ሳይንሱን የሚያረጋግጥ ይሄ የሚጀምረው ምንድነው ከእቅድ ነው የሚጀምረው እቅዶቻችን የህክምና ሙከራ እቅዶች ፕሮቶኮል በሚባል መልኩ ተዘጋጅቶ እዛ ውስጥ እንግዲህ እንዴት እንደሚሰራ እነማን እንደሚሳተፉ ምን ምን አይነት ሙከራዎች ወይንም ቴስቶች ምርመራዎች እንደሚደረጉ ይጻፋል ያ ተጽፎ የተጻፈው ሰነድ ተገምግሞ ነው እንግዲህ ወደ ስራ እንዲገባ በሰዎች ላይ ጥናቱ እንዲካሄድ ፈቃድ የሚሰጡ በተለያየ ደረጃ ስለዚህ ይህን ለማድረግ የተለያዩ አካላት መገምገማ ስራ ይሰራሉ። ስለዚህ ከዚህ ውስጥ አንዱ የህክምና አይ ሚን የምርምር ስነ ምግባር ኮሚቴዎች አሉ። በእነሱ ውስጥ ማለፍና የእነሱን ፈቃደኝነት ማግኘት ይጠይቃል። ከዛ ባለፈ ደግሞ በተለያየ የህክምና ሙከራ በኢትዮጵያ መድኃኒት በኢትዮጵያ የምግብና መድኃኒት ባለስልጣን ታይቶ የነኝ ሰነዶች ታይቶ ፈቃድ ማግኘት ይኖርበታል ማለት ነው። ስለዚህ ያንን በማድረግ ሂደት የሚታዩ ነገሮች አንዱ የጥናቱ ሳይንሳዊ አሳማኝነት ምን አይነት ምን ያህል ነው። ስለዚህ ከዛ የሚገኘው ውጤት ወይንም ሊገኝ የሚችለው ውጤት ምን ያህል አስተማማኝ ይሆናል፣ ወይንም የሚኖረው ጥቅም ምን ያህል ነው የሚለው ነገር ተገምግሞ ይታያል። ከዛ ባለፈ ሂደቶቹ ሌላኛው ሶስተኛው ፒላር ግን ሂደቶቹ ናቸው። ጥናቱ ሲካሄድ ጥናቱ የተካሄደበት መረጃዎቹ የተገኙበት መንገድ ምንድን ናቸው የሚለውን በሂደት እና በተከታታይነት በእነኛ አካላት ግምገማ ይደረግበታል ማለት ነው። ከሌሎች በሳይንስ ደረጃ ወይም በሳይንስ ኮሚኒቲው ከሚደረገው ኢቫሉዌሽን ባለፈ ማለት ነው። ስለዚህ ይህን ሂደት አልፎ የሚሄድ ነው ማለት ነው። ስለዚህ ይህን ከማድረግ አንጻር የሁሉም ባለድርሻ አካላት ትብብር እና በጋራ መስራት በጣም አስፈላጊ ነው። በጣም አመሰግናለሁ። ፕሮፌሰር አፍወርቅ ራሱ የአህሪ ዳይሬክተር ይህን ፕሮግራም ሲዘጉ የተናገሩት ነገር ነበረ። በጣም ፋሲኔት አረገኝ። ምክንያቱም ይሄ አሁን ይሄ ኔትወርክ ጉዳዩ የእውቀት ጉዳይ ነው። የሀሳብ ጉዳይ ነው። እንደገና ደግሞ አብሮ የመስራት ነገሮችን የማስቀጠል ብዙ ነገሮች የሚፈልጉት ነገር አለ እና አንደኛው በእያንዳንዱ ዘርፍ ላይም ብንሆን ማወቅ ፣ ያወቅነውን ማሳወቅ ከዛ ማስተሳሰር ከዛ ማስቀጠል የሚባሉ ሂደቶችን ብንከተል ሰክሰስፉል እንሆናለን የሚል ሀሳብ ሰጥተው ነበር እና እንደው ከዚህ ሀሳብ ጋር አገናኝተን ዛሬ የተመሰረተውን ክሊኒካል ትሪያል ኔትወርክ ኢትዮጵያ ወይም በምሕጻረ ቃል ሲቀመጥ ሲቲ ኔትን በማያያዝ ከዚህ ሀሳብ ጋር አገናኝተን ለመጨረሻ መዝጊያ ታደረገው ደስ ይለኛል። እንዳልከው ፕሮፌሰር አፈወርቅ በትክክልም በተገቢ ሁኔታ አስቀምጦታል። በአጠቃላይ በዚህ መድረክ ወይም ትስስር ውስጥም የተቀመጠው ሀሳብ ያ ነው። አንደኛ ሳስቴን ለማድረግ ወይም ለማዝለቅ ቋሚ የሆነ መድረክ መፍጠር ነው። ስለዚህ አንዱ የዚህ መድረክ አላማ ቋሚ ማድረግ ነው። ስለዚህ ጉዳዮቻችንን ቀጣይነት ባለው መልኩ አድሬስ የማድረግ እና የማጋራት፣ ሌላኛው ግን በተደጋጋሚ መድረኩ ላይ ሲነሳ የነበረው ኢትዮጵያ ባላት አቅም ልክ የህክምና ሙከራ እየሰራች አይደለችም። ስለማያስፈልገን አይደለም። በሌሎች ሀገሮች የተሞከሩ በሌሎች ህዝቦች የተሞከሩ መድኃኒቶችን ክትባቶችን ነው የምንጠቀመው። ኦፍኮርስ ሁሉንም መድኃኒቶች እና ክትባቶች እዚህ ሊሞክራቸው አንችልም። እንደ ምንድን ነው የሚባለው ግሎባል ሲቲዝን ወይም የዓለም ዜጋ ሌሎች የሚጋሩትን እኛ የምንጋራለን፣ ያንን ቲንክ ዩኒቨርሳሊ እንቀበላለን። ያም ሆኖ ግን በሚገባን ልክ ባለን ዳይቨርሲቲ ልክ በህዝብ ቁጥር ልክ ባለን አቅም ልክ ግን የህክምና ሙከራዎች መደረግ ባለባቸው ልክ እየተደረጉ አይደሉ። ስለዚህ አድቮከሲ ያለው ነገር አንዱ በተደጋጋሚ የተነሳው እሱ ነው። አሁን ባለው ተጨባጭ ሁኔታ የህክምና ሙከራዎች የሚሰሩበት ሁለት መንገድ ነው። አንደኛው ካለው የዓለም አቀፍ ገበያ የሚገባንን ድርሻ ማግኘት ነው። ህክምና ሙከራ በሚሰራባቸው ከጎረቤቶቻችንም፣ በአህጉርም ደረጃ በዓለም አቀፍ ደረጃ ኢትዮጵያ በእርግጥ በሚገባት ልክ እነኚህን የህክምና ሙከራዎች እያገኘች ነው ወይም ሪፕሬዘንትድ ናት ወይ የሚለው ነው። ስለዚህ ያን አድቮኬሲ ይፈልጋል። ያን የዓለም አቀፍ የህክምና ሙከራ ኢንዱስትሪን ሼር ለማግኘት ድርሻ ለማግኘት፣ ስለዚህ ያን ከመስራት አንጻር ይህም ትስስር አስተዋጽኦ ያደርጋል። እንግዲህ ትስስሩ በሀገር ውስጥ እንጀምረው እንጂ ሌሎች አሁን ከቅርብ ጊዜ ወዲህ ተመሳሳይ ትስስሮች በሪጅን ወይም በቀጠና ደረጃ በምስራቅ አፍሪካ፣ በአህጉር ደረጃ እንዲሁም በዓለም አቀፍ ደረጃ አሉ፣ እየበዙ ነው። ስለዚህ እኛም የምናደርገው አሁን ያለንም አንዱ እይታ በሀገር ውስጥ ያለውን ካስተሳሰርን በኋላ እና ሀገር ውስጥ ያሉት ባለድርሻ አካላት እንደሚገባ ከሰሩ በኋላ ከሌሎች ኔትወርኮች ከሌሎች ሪጅናል ወይም ከሌሎች ኔትወርኮች ጋር የማገናኘት ነው። ያንን በማድረግ ሂደት ድርሻችንን የማሳየት አድቮከሲ የመስራት ቪዝብል የመሆን እንደ ሀገርም ፎርዛት ማተር የስራ እድል ይፈጥራል። የተማረ የሰው ኃይል ስራ ላይ የመዋል እድል ይፈጥራል። የገቢ ማስገኛ ነው። ፎር ዛት ማተር ቅድም እንዳለው ኢንዱስትሪ ነው። ስለዚህ ካለው የዓለም አቀፍ ገበያ ማግኘት ይፈልጋል። ከሁሉም በላይ ግን የሕዝባችንን የሕክምና ፍላጎት ከማሟላት አንጻር በሕዝባችን የተሞከሩ ደህንነታቸውና ውጤታማነታቸው የተረጋገጡ መድኃኒቶችን ማቅረብ ትልቁ ተልኳችን ነው። ስለዚህ ከዛ አንጻር አሁን ይሄም ኔትወርክ ያንን እድል የመፍጠር እድሉ ሰፊ ይሆናል ማለት ነው። ከዛ ባለፈ ሌላው አድቮኬሲ የሚፈልገው የሎካል ኢንቨስትመንት ቅድም አንዱ በተደጋጋሚ የተነሳው በሀገር ውስጥ መድኃኒቶችን የማበልጸግ አቅምን መገንባት። ስለዚህ አንዱ አህሪ እንግዲህ የተሰጠው ተልእኮ ከቅርብ ጊዜ ወዲህ ክትባቶችን፣ የምርመራ መሳሪያዎችን፣ መድኃኒቶችን በሀገር ውስጥ የማበልጸግና የማምረት እና አምራች ኢንዱስትሪውን የማገዝ ስራ ነው የተሰጠው። ስለዚህ ያንን ከማድረግም አንጻር በተመሳሳይ አንደኛ ከኢንቨስትመንት አንጻር መንግስትም የበለጠ በዚህ ዘርፍ ላይ ኢንቨስት እንዳያደርግ፣ ሌሎች የሚመለከታቸው አካላት የውጭም ኢንቨስትመንቶች ወደ ሀገር ውስጥ እንዲመጡ የመጋበዝ ራዕይ አለን። ስለዚህ በሚቀጥሉት መድረኮቻችን በሀገር ውስጥ ያለኑ ባለድርሻ አካላት ብቻ ሳይሆን የምንገናኘው ሌሎችንም ተመሳሳይ ኢንተረስት ያላቸውን በመጋበዝ ኢትዮጵያን የኢትዮጵያን ገበያ ወይም የኢትዮጵያን አቅም የማሳየትና ኢትዮጵያ የሚገባትን ድርሻ እንድታገኝ እድል የሚሰጥና በአጠቃላይ በህክምናው ዘርፍ ፓርቲኩላርሊ ደግሞ በህክምና ሙከራ ዘርፍ ትራንስፎርሜሽን ሊያመጣ የሚችል አካሄድ ይፈጥራል ብለን ተስፋ እናደርጋለን ስለዚህ እንደዚ አይነትና ተመሳሳይ መድረኮች ተበረታተው ሊቀጥሉ ይገባል ሊደገፉ ይገባል ብዬ አስባለሁ በጣም አመሰግናለሁ አመሰግናለሁ ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ እንግዳ ያደረኩት ዶክተር መኮንን ተፈሪን ከአህሪ ነው ውድ ጊዜውን ሰጥቶ ይህን ሀሳብ እንድናደርግ ስለፈቀደ ከልብ አድርጌ አመሰግናለሁ እናንተም አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ ሳምንት በሌላ ምርምርና ተመራማሪ እንገናኛለን እስከዛው መልካም ሳምንት ይሆንላችሁ።